ለወቃሾች ወቀሳ የማይጨነቅ ወይም የማይፈራ ከጌታውም ጋር ለመገናኘት የሚጓጓ ብዙ የሚያለቅስም የዋህ ልብ ነበረው። በዚያን ጊዜ የነበረውም ንጉሥ ክፉና በዳይ ሰው ነበር። ያሕያንም ጠርቶ ያሕያ ሆይ ላገባት የምፈልጋትን ሴት አለች ነገር ግን እሷን ማግባት እንደማልችል ሰዎች ነገሩ አለው። ንጉሱ የሚወዳት አንዲት ልጅ ነበረች። ይህችም ልጅ ራሷን ለንጉሱ ትሞሽር ነበር እሷም ትፈልገዋለች እሱም ይፈልጋታል ነገር ግን አንዳንድ ሰዎች እሷ የእህቱ ልጅ ናት ይላሉ እሷንም ማግባት በህጋችን የተከለከለ ነው ብለው ነግረውታል ንጉሱም ይህንን ጉዳይ የሚያረጋግጥለትን ሰው ፈለጋ ከዚያም ያህያን ጠርቶ ሰዎች እሷ ለእኔ የተከለከለች ናት የሚሉት እውነት ነውን አለው ያሕያም አዎ እርሷን ማግባት ላንተ አይፈቀድም አለ። ሀል ሁናከ ጠሪቅ አበደን፣ እርሱም እሺ ሌላ መንገድ አለን አለን። የሕያም በጭራሽ የለም አለ። የሕያ መጽሐፉን አጥብቆ የያዘ ጠንካራ ሰው ነበር። ለገዥውም ሆነ ለማንም ደንታ አልነበረውም። የሕያም ንጉሡን ይህ የተከለከለ ነው፣ ከእርሷም ጋር ግብረ ሥጋ ግንኙነት ብትፈጽም ዝሙት እንደ ፈጸምክ ነው አለ። ወሬውም የልጅቷ እናት ጋር ደረሰ። ንጉሡም ቅጣትን በመፍራት ከልጅቷ ሸሸ። ወደ እርሱም በምትመጣ ጊዜ እንደ እንግዳ ያስተናግዳት ነበር። ነገር ግን ሊያገባት ስለማይችል ወደ እሷ አይቀርብም ነበር። ከዚያም የዘህች ልጅ እናት የሕያን በጣም ጠላችው። እናትየውም ለልጇ ይህ ንጉሥ ምንም ነገር ብትጠይቂው አይከለክልሽም አለቻት። ልጅቷም አዎ

ልጅቷም በእናቷ ሐሳብ ተስማማችና ወደሚወዳት ንጉሥ ሄደች። ስሜቱም ይነሳሳ እንደሆን ብላ ተኳኳለችለት አምራ ቀረበች። ወደ እርሱም ቀርባ ካንተ የሆነን ስጦታ እፈልጋለሁ አለች። ንጉሡም ምንድን ነው የምትፈልጊው አላት። ልጅቷም የያሕያን ጭንቅላት በስጦታ መልክ እንድታመጣልኝ እፈልጋለሁ አለች። ንጉሡም ከዚህ ውጭ ሌላ ማንኛውንም ነገር ጠይቂኝ አላት። ልጅቷም ከዚህ በቀር ካንተ ምንም አልፈለግም፣ አለችው። ንጉሡንም እስክታሳምነው ድረስ አባበለችው። ከዚያም ጭንቅላቱን እንዲያመጡለት ወታደሮቹን ወደ ያሕያ ላክ አዑዙ ቢላህ። ያሕያም በመስገጃው ለአላህ እየሰገደ ነበር። ወደ ያሕያም ገብተው አንገቱን ቆረጡ። እየሰገደም እንኳን ወደ እነርሱ አልዞረም። ወደ እርሱ ስለ ገቡት ወታደሮችም ምንም አላስጨነቀው። ስለ ሰማውም ድምፅ ምንም ግድ አልሰጠውም። የያሕያን ጭንቅላት እስኪቆርጡ ድረስ እየሰገደ ቆየ። የተወለደበት ቀንና በሚሞትበትን ቀን ሕያው ሆኖ በሚነሳበትን ቀን ሰላም በሱ ላይ ይሁን። ይህ ማን ነው? ይህ ያሕያ ነው። ልጅቷ ከእናቷና ከንጉሡ ጋር በንጉሡ ቤተ መንግሥት ውስጥ ነበረች። አንዳንድ አጃቢዎችም አብሯቸው ተቀምጠው ነበር። ወዲያውን ወታደሮቹ የያሕያን ጭንቅላት ይዘው ገቡ። ንጉሡም ልጅቷን ይኸው ስጦታሽ አላት። ወታደሮቹ የሆነ ነገር አምጥተዋል። ያመጡትም ነገር ከልጅነቱ ጀምሮ ነቢይነቱን በልቡ የያዘው የዚያ የከበረ ነቢይ፣ የዚያ ደግ አላህን የሚፈራና ትጉህ ሰው ጭንቅላት ነበር። ከዚያም ጭንቅላቱን አምጥተው ከልጅቷ እፊት ወረወሩት። ልጅቷና እናቷም ተደሰቱ።

ዒሳንም ኤልያስንም መራር ሁሉም ከመልካሞቹ ናቸው። ያሕያ መገደሉን በሰዎች መካከል ተሰራጨ። ዘከርያም ወደ እርሱ እንደሚመጡ አወቁ። ልጄን ከገደሉ እኔንም ይገሉኛል በማለት ከሰዎች እይታ ተሰወረ። በዚያን ጊዜ ይሄ አላህ ነቢይ ያ የተከበረ ሽማግሌ በጣም አርጅቶ ነበር። ያሕያ ሲወለድለት ሽማግሌ ከነበረ ታዲያ በዚህ ጊዜ ዕድሜው ስንት እንደነበረ መገመት አያዳግትም። እነዚህ ሰዎች ከእርሱ የሚፈልጉት ምንድን ነው? ሽማግሌ ነቢይ፣ አረጋዊ ሸይኽን ነው፣ ቢተውትስ። ነገር ግን አይሁዶች ይህንን አጋጣሚ ተጠቅመው ንጉሡን፣ ልጁን ስለ ገደልክ ምናልባት የልጁ አባት ሊረግምህ ይችላል በማለት አነሳሱት። ንጉሡም ታዲያ ምን ላድርጋላቸው? እነርሱም ልጁን ገለሃል፣ ስለዚህ በነካ እጅህ አባቱን ግደለው አሉት። ንጉሡም ዘከርያን ፈልጋችሁ እንዳገኛችሁ ግደሉት ብሎ ወታደሮቹን እላከ። ወታደሮቹም ቤት ለቤት መፈተሽ ጀመሩ። ነገር ግን ዘከርያን ሊያገኙት አልቻሉም። ዘከርያ የት ሄደ? ጫካ ውስጥ ተደበቀ። የአላህም ነቢይ ዘከርያ ወታደሮቹ እርሱን እየፈለጉ ወደ ጫካው መድረሳቸውን ሰማ። ሽማግሌው ከነሱ ይሸሻል። ግራም ተጋብቶ ወዴት ልሂድ እያለ ሳለ በጫካ ውስጥ አንድ የዛፍ ግንድ ተከፍሎለት አየ። አንድ ትልቅ ዛፍ ግንዱ በሙሉ ተከፈተ። አላህም ወደዚህ የዛፍ ግንድ ገብቶ ከነርሱ እንዲሸሸግ እንደፈለገ አወቀ። እስኪያስቡት ሰዎችና ወታደሮች የዘከርያን ልጅ እንደገደሉት እርሱን እንዳገኙት ወዲያው ሊገሉት እየፈለጉት ነው። ዘከርያም ወደ ዛፉ ግንድ ውስጥ ገባ። የዛፉን ግንድ ዘከርያን በውስጡ አግፎ ራሱን ዘጋ። በሰዓቱ ከዘከሪያ ጋር ማን ነበር? ኢብሊስ ነበር። አዎ እርሱ ኢብሊስ ነበር። ተራ ኢብሊስ አይደለም፣ ያ የመጀመሪያው ኢብሊስ እዚያ ነበር። ከዘከሪያም ኋላ ቆሞ ነበር። የዛፉ ግንድ እንደ ተዘጋም ኢብሊስ የዘከሪያን ልብስ ከዚህ ግንድ ውጭ እንዲወጣ ልብሱን ጎትቶ ከግንድ ወጣ። ከዚያም በሰው ተመስሎ ቆማ። ወታደሮቹም በደረሱ ጊዜ ኢብሊስ ማንን እየፈለጋችሁ ነው? አላቸው። ወታደሮቹም ዘከርያን እየፈለግን ነው አይተኸዋልን አሉት እብሊስም አዎ አላቸው ወታደሮቹም የት ነው ያለው አሉት እብሊስም እዚህ ነው ወደዚህ ዛፍ ግንድ ውስጥ ገብቷል አላቸው ወታደሮቹም ወየውልህ ትሳለቅብናለህን አሉት እብሊስም በጭራሽ አልተሳለቅኩም አለ ወታደሮቹም እሺ ለዚህ ማስረጃ ምንድን ነው? አሉት እብሊስም ከግንዱ ውጭ የወጣውን ልብሱን ተመልከቱ አላቸው እብሊስ ክፉ ነው። ወታደሮቹም ታዲያ ምን እናድርግ? አሉ። እብሊስም እርሱ በውስጡ እያለ የዛፍ ግንዱን ቁረጡት አላቸው። ከዚያም በውስጡ ያለውን የአላህን ነቢይ ዘከሪያን ሊያሰቃዩ መጋዝ አመጡ። በነገራችን ላይ ነቢያት ደክሟል። ነቢያት ታግሷል። ነቢያት ራሳቸውን ሰውቷል። ከዚያም መጋዙን ይዘው መጡ።

በዚ እጅ ምድር ውስጥ በሕይወት የሚኖር ነገር አላደርግም ማለቱ ነው ታዲያ ዘከርያ ምን እንዳደረገ ታውቃላችሁን ለሰዎች እዝነት ሲል ነፍሱን ያዝ አደረጋት አላሁ አክበር ከፍጥረት ሁሉ በጣም አዛኝ የሆኑት ነቢያት ናቸው እስኪ ያስቡት እየቆረጡት ነው ሕመምም እየተሰማው ነው እርሱ ግን ከአላህ ቁጣ ለሰዎች በማዘን

መልእክቱን ብቻውን በመሆን ማሰራጨት ጀመረ። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበሰር ስሆን ወደ እናንተ የተላኩ የአላህ መልእክተኛ እኔ ነኝ ባለ ጊዜ አስታውስ። ከአንድ በላይ በሆነ አንቀጽ ላይ አሕመድ ብሎ ሰይሞታል። ዒሳም ከኔ በኋላ መገለጫው እንደዚህ ያለ ምልክቱም እንደዚህ ያለ ነቢይ ይመጣል፣ ከንደዚህ ባለ መሬት ላይም ይወጣል፣ ስሙም አሕመድ ይባላል አላቸው። ከዚያም ዒሳ ዓለይሂ ሰላም ተአምራቶችንም ይዞ ወደ ሕዝቦቹ መጣ። ግልጽ የሆኑ ተአምራቶችንም ባመጣላቸው ጊዜ ይህ ግልጽ ድግምት ነው አሉት። በዒሳ ላይ ያለው ጥላቻ በርትቷል። ዒሳም ሰዎችና አይሁዶች በእርሱ ላይ ክፋትንና እርሱን ሊገሉት እንደሚፈልጉ አወቀ። አይሁድም የመርየም ልጅ ዒሳ ቡድኖችና ሐዋርያት እንዳሉትና እርሱም በሰዎች አይን ላይ ድግምት የሚሰራ ድግምተኛ ነው በማለት ንጉሱን ሊያነሳሱበት በዚያን ጊዜ ወደ ነበረው ንጉስ ሄዱ። ንጉሱም ታዲያ ምን እናድርግ አላቸው። እነርሱም እርሱን ከመግደል ውጪ ምንም መፍትሄ የለም አሉት። ወመከሩ ወመከሩ። ይሁዶችም አደሙ፣ አላህም አድማቸውን መለሰባቸው

ወደ እኔም አንሽሐያ በአረብኛ ቋንቋ ሙተወፊክ ወይም አልወፋ የሚለው ቃል የተለያየ ትርጉም ሲኖረው፣ እዚህ ጋ ግን መሰወርን ያመለክታል። አላህም ዒሳ ሆይ እንድትሰወር አደርግሃለሁ አለው። እንዴት እንዲሰወር ያደርገዋል? ወደ እርሱ እንዲነሣ በማድረግ እንዲሰወር ያደርገዋል ማለት ነው። ከዚያም ከካዱት ሰዎች አጥሪህ ነኝ። ይህም ማለት ዒሳ ወደ አላህ የሚነሳበት ጊዜ ተቃርቧል ማለት ነው። የመርየም ልጅ ዒሳ ወደ ሐዋርያቱና ወደ ባልደረቦቹ፣ ወደ አላህ ከፍ የሚደረግበት ጊዜ እንደ ተቃረበ አላህም ሊያነሳው እንደሆነና እርሱም ከዚያ በኋላ ከነርሱ ጋር እንደማይኖር ሊነግራቸው ሄደ። ከዚያም አንዱን መምከር፣ ያንንም ማስተማር፣ ይህንንም አስታወስ ጀመረ። አሁን የመጨረሻዎቹ ቀናት ላይ ደርሰዋል ዒሳ። በዚያን ጊዜ ሰላሳ ሶስት ዓመቱ ነበር። ከሐዋርያትም ውስጥ አስራ ሁለት ምርጥ ባልደረቦች ነበሩት ከሰዎችም ዓይን ለመሰወር እርሱም ከነርሱ ጋር በመሆን በአንድ ቤት ውስጥ እንዲቀመጡ አደረጋቸው። የት እንዳሉ ማንም አያውቅም። ዒሳም እኔ ወደ ሰማይ አላህ ካነሳኝ አንተ ወደ እንዲህ ያለ አገርና ወደ እንዲህ ያለ ቦታ ሄደህ ወደ አላህ ትጣራለህ። አንተም ይህን የተውራትን ቅጂ ይዘህ ወደ እንዲህ ያለ አገር ሄደህ ወደ አላህ ትጣራል እያለ እያንዳንዳቸውን ወዴት መሄድ እንዳለባቸው ነገራቸው። ሁሉንም በምሥራቅና በምዕራብ በሰሜንና በደቡብ ምድር ላይ አሰራጫቸው፣ ምን ማድረግ እንዳለባቸው ማስተማራቸው አደራም አላቸው። እነ ሚንኩም መን የክፉሩ ቢ ኢስና አተ መራ ከዚያም ከናንተ ውስጥ በእኔ አስራ ሁለት ጊዜ የሚክድ ሰዋለህ አላቸው። ከሃዲው ማን እንደሆነ አልነገራቸው። ዒሳ ስለሚገኝበት ቦታ አሳልፎ በመስጠት ለአይሁዶች የነገራቸው ከመካከላቸው አንዱ ነው ተብሏል። ስለዚህም ጉዳይ እውቀቱ ያለው አላህ ዘንድ ነው። ከብዙ ፍለጋ በኋላም አይሁዶች ዒሳና ባልደረቦቹ የተሸሸጉበትን ቤት ደረሱበት። በዚያም ቤት ውስጥ ዐሥራ ሁለት የዒሳ ሐዋርያት አብረውት ነበሩ። ሰዎችም እቤቱ ላይ ቆመው ዒሳ ሆይ ናውጣ እንፈልግሃለን እያሉ በሩን ማንኳኳት ጀመሩ። ዒሳም ቢወጣ የሚያደርጉትን ያውቃል። የሕያንና ዘከርያን ከገደሉ በኋላ እርሱን ሊገሉት እንደሚፈልጉ ያውቃል። አሁን በሩን አጥብቀው ዘግተዋል። በቤቱም አናት ላይ መስኮት የሚመስል ክፍተት ነበር። ዒሳም አላህ አሁን ወደ እርሱ ሊያነሳኝ ነው። አሁን እናንተን ትቼ ወደ ሰማይ አድርጋለሁ። ከእናንተ እመሰወራለሁ። በእኔ አምሳል ተመስሎ ወደ እነርሱ የሚወጣና

ወደ እነሱ የሚወጣና በጀነት ውስጥ በእኔ ደረጃ ላይ መሆን የሚፈልግ ማን ነው ብሎ ለሁለተኛ ጊዜ ጠየቃቸው። አሁንም ከነርሱ በእድሜ ታናሹ እኔ የአላህ ነቢይ ሆን አለ። በድጋሚ ለሶስተኛ ጊዜም ጠየቃቸው። አሁንም ይሄ ወጣት እኔ አለ። በመጨረሻም የመርየም ልጅ ዒሳ ይህንን ወጣት ተቀበለው። ከዚያም ሁሉም እየተመለከቱ መልአክ ከሰማይ ወርዶ የመርየምን ልጅ ዒሳን ወሰደው። ከዒሳም ፀጉር ላይ ውሃ ይንጠባጠብ ነበር። ያአላህ እንዴት ያለ ታላቅ ትዕይንትና እንዴት ያለ ታላቅ አጋጣሚ ነው! ከዚያም ከቤቱ አናት ላይ ባለችው ክፍተት መልአኩ የመርየም ልጅ ዒሳን ይዞ ወጣ። በጊዜው ማናየው ሐዋርያቱ ናቸው። ውጭ አሉት፣ ምንም አላየው። አላህ አይናቸውን ሸፍኗል። መልአኩ ጅብሪል የመርየምን ልጅ ዒሳን ወደ ሰማይ ወሰደው፣ ወደ ሰማይ አነሳው።

በእሾህም ላይ እንዲራመድ አደረጉት እስኪሞት ድረስም ወጉት። በዚያን ጊዜ ግን ዒሳ ወደ ሰማይ ተነስቷል። ወጣቱንም ከገደሉትና በዙሪያው እሾህ ካደረጉበት በኋላ የእንጨት መስቀል ሠሩ። በመስቀሉም ላይ አድርገው በሚስማርም ቸነከሩበት። ሰዎችም እያዩ ወጣቱን የሰቀሉበትን የእንጨት መስቀል አነሱት። ከዚያም መፎከር ጀመሩ፣ የመርየም ልጅ ዒሳ መስሏቸው ይህን ወጣት የገደሉትን አይሁዶች መሲሑን ገደልን እያሉ በሰዎች ፊት ይፎክሩ ጀመር። ተመልከቱ፣ በታላቁ ወንጀል ይኩራራሉ። እኛ የአላህን መልእክተኛ የመርየምን ልጅ አልመሲሕ ዒሳን ገደልን። መልእክተኛ መሆኑን እያመኑ ገደል ነው ይላሉ። እኛ የአላህን መልእክተኛ የመርየምን ልጅ አልመሲሕ ዒሳን ገደልን በማለታቸው ረገምናቸው። አልገደሉትም አልሰቀሉትምም።

ያቺ ንጽህት እናት መርየም ጋር ደረሰ። ከዚያም ሄዳ መስቀሉን በተመለከተች ጊዜ ልጇ መሰላት። መርየም እንኳን አታውቅም ነበር፣ የተሰቀለው ሰው ልጇ መስሏት ነበር። ያአላህ ግን ለእነሱ የተገደለው ሰው በዒሳ ተመሰለ። እነዚያም በርሱ ነገር የተለያዩት ከርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በርሱ ነገር ምንም ዕውቀት የላቸው

የአይሁዶች ጥላቻና ክፋት ተመልከት። በዒሳ እናት ላይ ምን እንዳደረጉ፣ ስለ እሷ ምን እንዳሉ፣ ሲወለድ ስለ ዒሳ ምን እንዳሉ፣ እነዚያን ሁሉ ዓመታት በድግምት እንዴት እንደ ከሰሱት ተመልከት። ታዲያ እንዴት አይገድሉትም? እነሱ ዒሳ ዓለይሂ ሰላም መስሏቸው ገደሉት። ይህን በአላህ መልእክተኛና በመሲሑ ላይ አደረግን እያሉ ይከራከሩ ጀመር። አንድ ቀን፣ ሁለት ቀን፣ ሦስት ቀን አንድ ሳምንት እስኪያልፍ የተሰቀለው በመስቀል ላይ ተሰቅሏል። መርየም ወደ ንጉሱ ሄዳ ልጇን እንድትቀብር ይፈቅድላት ዘንድ ጠየቀችው። ከዚያም ይህን ሬሳ ወስዳ ቀበረችው። ፈአኸዘት ሃል ጀሰድ ወደፈነት ወጃት ፊ ልየውም ታኒ ተዙሩ። በማግስቱም እሷና የያሕያ እናት ቀብሩን ሊጎበኙ ሄዱ። እነሱም የዒሳ ቀብር መስሏቸው ሊጎበኙ በሄዱ ጊዜ አንድ ሰው በአቅራቢያቸው ቆሞ ተመለከቱ። የዒሳ እናት መርየም የያሕያን እናት ከዚህ ሰው ራስሽን ሸፍኝ አለቻት። የያሕያ እናትም ከየትኛው ሰው አለቻት። መርየምም ከዚያ ሰው አለቻት። የያሕያ እናትም እኔ ምንም ሰው አይታየኝም አለች። ከዚያም መርያም ዐለይሃ ሰላም ይህ ሰው ምናልባት ጅብሪል ሊሆን እንደሚችል አወቀች። ለረዥም ጊዜያት ወደ እርሷም መጥቶ አያውቅም ነበር። ከዚያም ከኦሙ ያሕያ ርቃ ሄደች። እርሱም ያነጋግራት ጀመር። መርየምም አንተ ማነህ አለችው። ጅብሪልም እኔ ጅብሪል ነኝ። አንቺ እዚህ ምን ታደርጊያለሽ አላት። መርየምም የልጄን ቀብር ልጎበኝ መጣው አለችው። ቃል አተዙንኒነ ሃዛ ቀብሩል መሲሕ። ጅብሪልም ይህ የመሲሑ ቀብር መስሎች ነው እንዴ አላት። መርየምም አዎ የቀበርኩት እኔው ራሴን ነው አለችው። ጅብሪልም ይህ ልጅሽ አይደለም ልጅሽ አልሞተም አላት። መርየምም ምን እንዴት? አለችው ጅብሪልም ልጅሽ አልሞተም፣ ይልቁንም አላህ ወደ ሰማይ አንስቶታል እስካሁንም ድረስ ሕያው ነው ይመገባልም አላት። ዒሳም ዓለይህ ሰላም በደመና ላይ ሆኖ እንደ ወረደና እናቱንም አረጋግቶ ከዚያም እንደ ተመለሰ ይነገራል። የዚህም ዕውቀት ያለው አላህ ዘንድ ነው። መርየምም ልጅዋ ልጇ እንዳልተገደለና አላህ እንዳዳነው ስታውቅ ተረጋጋች።

በምድር ላይ ተሰራጭተ ወደ አላህ ሃይማኖት መጣራት ጀመሩ። ለሰዎችም በመርየም ልጅ በዒሳ ያመነ አላህ ኃጢያቱን ይቅር ይለዋል እያሉ ያበስሩ ጀመር። ሰዎችም ተለያዩ። በመርየም ልጅ በዒሳም ጉዳይ በተመለከተ ሰዎች ለሁለት ተከፈሉ። አሁን ከዒሳ እርገት በኋላ በምድር ላይ የቀረ ነቢይ ወይም መልእክተኛ የለም። የእስራኤል ልጆች የነቢያት መደምደሚያ እዚህ ጋር ነው። ዒሳ ይመጣል ብሎ ስላለለት ነቢይ ካበሰረ ከብዙ መቶ ዓመታት በኋላ ሌላ ነቢይ ያልመጣ የቀሩት ባልደረቦቹ ግን ሕዝቡን መስበክና ሕዝቡን ማስተማር ጀመሩ። ሕዝቡን ግን በዒሳ ላይ በሁለት ጭፍሮች ተለያይቷል። ይህ የመርየም ልጅ ዒሳ ነው፣ ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። ሰዎችም በዒሳ ተለያዩ። ከእነሱም መካከል ዒሳ አምላክ ነው ያሏሉ። አዑዙ ቢላህ ከሚሉት ነገር ሁሉ አላህ የላቀ ነው። ዒሳ አምላክ ነው ለጥቂት ጊዜም በመካከላችን ነበር ከዚያም ወደ ሰማይ ተመለሰም ብለዋል። ከእነርሱም አንዳንዶቹ ዒሳ የአላህ ልጅ ነው ያሉም አሉ። ከሚሉት ነገር ሁሉ አላህ ያላቀ ነው። ከእኛ ጋር ለጥቂት ጊዜ ነበር ከዚያም አላህ ወደ እርሱ አነሳውም ብለዋል። ሦስተኛዎቹም የአማኝ ቡድን ዒሳ የአላህ መልእክተኛ ባሪያውም ነው፣ በመካከላችን ለተወሰነ ጊዜ ነበር ከዚያም አላህ ወደ እርሱ አነሳው አሉ። ለአላህ ልጅን መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለርሱ የሚለው ሁኑ ወዲያውም ይሆናል። ዒሳ አለ፣ አላህም ጌታዬ ጌታችሁም ነውና ተገዙት፣ ይህ ቀጥተኛ መንገድ ነው። ከመካከላቸውም አሕዛቦቹ በርሱ ነገር ተለያዩ፣ ሦስቱ ቡድኖች። የዒሳ ባልደረቦች በምድር ላይ ተሰራጭተው ለዘመናት በምድር ላይ ቆዩ። በስድስተኛውም ክፍለ ዘመን ጥቂት የእምነት ሰዎች ብቻ ቀሩ። ከአደም ጀምሮ እስከ ዒሳ እርግት ድረስ ያሉት የነቢያት ታሪክ ይህ ነበር። የዒሳ ታሪክ አብቅተዋልን? አይ አላበቃም። የመርየም ልጅ ዒሳ በሰማይ ሕያው ነው፣ እንደ ገናም ይመለሳል። አዎ ዒሳ ተመልሶ ይመጣል። በዘመኑ መጨረሻም ይመለሳል፣ ድጃል ሲወጣ ወደ ሶርያ አገር ይመለሳል። ሰዎችም ለፈጅር ሶላት በዝግጅት ላይ ሳሉ መላእክቱ ከሰማይ ይዘውት ይወርዳሉ። መጀመሪያም ወደ ሰማይ ሲያርግ ከጸጉሩ ላይ የውሃ ጠብታዎች ይወርዱ እንደነበረ፣ አሁንም ሲወርድ ከጸጉሩ ላይ የውሃ ጠብታዎች ይወርዳሉ። በመላእክት ክንፍ ላይ ሆኖ ይወርዳል። ከዚያም ከእምነት ሰዎች ጋር ይሰግዳል። ደጃልንም ይገላል። የእምነት ሰዎችም ድልን ይጎናጸፋሉ። የመርየም ልጅ ዒሳ በምድር ላይ ለአርባ ዓመታት በፍትሕ ይገዛልም ተብሏል። ብዙ ፍጡራንም በመርየም ልጅ በዒሳ እንደገና ያምናሉ። ከመጽሐፎም ሰዎች በርሱ በዒሳ በርግጥ የሚያምን እንጂ አንድም የለም። ይህ ማለት በርሱ ያምናሉ ማለት ነው። አዎ ያምናሉ። እነዚያ እርሱ አምላክ ነው ያሉት ወይም የሦስት ሦስተኛ ነው ያሉት ወይም የአላህ ልጅ ነው ያሉት ወይም ያላመኑት ሰዎች በዘመኑ መጨረሻ ላይ እርሱ ከሰማይ ሲወርድ በሚያዩ ጊዜ ያምኑበታል። ከመጽሐፎም ሰዎች ከመሞቱ በፊት በርሱ በዒሳ በርግጥ የሚያምን እንጂ አንድም የለም። በትንሣኤም ቀን በእነሱ ላይ መስጋር ይሆናል። በእርግጥ ይወርዳል፣ ከዚያም ልክ እንደ ሌሎች ሰዎች ይሞታል። ይህ የመርየም ልጅ ዒሳ ነው፣ ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። የኃይል ጌታ የሆነው ጌታ ከሚሉት ሁሉ ጠራ። በመልእክተኞቹም ላይ ሰላም ይውረድ። ምስጋናም ለዓለማት ጌታ ለአላህ ይሁን። ወልሐምዱ ልላህ ረብ ልዓለሚን።